ነጃሳ በምናጥብበት ሰዓት የሚወርደው ውኃ ቢነካን ወይም ቢረጭብን ይነጅሳል ያብራሩልኝ ሲወርድ የሚፈሰው ውኃ የነጃሳው ከለርም ሆነ ሽታ የለውም የሚል ጥያቄ እኔ ቆሜ ለመስገድ ወገቤን ያመኛል እንዲሁም እግሬና እጄንም እንደዚሁ እርጥማት ያመኛል ቁጭብዬ ብሰግድ ሶላቱ ይበቃልኛል ወይ ቆሜ ስሰግድ ምንም ሁሹዕ የለኝም ከህመሙ የተነሳ ቶሎ ለመጨረስ ነው የምታደፈው። እንዲሁም ሶላቱ ይሳሳትብኛል። ይሄ በሽታ ብዙ አመት የሆነኝ ነው። አላህ ፊያ እንዲያደርገኝ በመልካም ዱዓችሁ አስታውሱኝ፣ የሚል ጥያቄ። አያቴ ቀናትን የከፋፈለች ታሻርክ ነበረ። በተለይ ማክሰኞና አሮብ ሰውም አታናግርም ነበር። ለሷ አሷደቃ ማድረግ እችላለሁ የሚል ጥያቄ ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል ስራዬን ሁሉ ለሰው ብዬ እንድሰራና የሰውን አድናቆት እንድፈልግ ያደርግኛል። ይሄኔም ሽርክ ላይ የወደቅኩ ስለሚመስለኝ ላለመስራት ወደ ኋላ እላለሁ። ይህንን ነገር ለማቆም ምን ማድረግ አለብኝ? ምክር እፈልጋለሁ የሚል ጥያቄ። ሌላው ጥያቄ በጦሩ ምክንያት እህቴ ተገድላለችና ቀብር ቦታ ሄደው ለመቅበር አስቸጋሪ ስለነበረ ከመኖሪያ ቤት በረንዳው ላይ ቀበሯት። አሁን ሲረጋጋ አውጥተው መቅበሪያ ቦታ ወስደው ይቀብሯት ችግር አለው? ምክንያቱም ቤተሰብ በጣም እየተረበሹ ስለሆነ ነው። ጀዛኩምላህ ኸይር በኛ በእኛ አካባቢ ሰው ሲሞት ሶስት ቀን አቆይተው ነው የሚቀብሩት። ለምሳሌ ሮብ ማታ ቢሞት ጅሙዓ ይቀብሩታል። እናም የጅሙዓን በረካ አገኘ ይላሉ። ይህስ

ሶላቱ ይበቃልኛል ወይ? ቆሜ ሰሰግድ ምንም ኹሹዕ የለኝም ከህመሙ የተነሳ ቶሎ ለመጨረስ ነው የምጣደፈው። እንዲሁም ሶላቱ ይሳሳትብኛል። ይህ በሽታ ብዙ አመት የሆነኝ ነው። አላህ ዓፊያ እንዲያደርገኝ በመልካም ድዓችሁ አስታውሱኝ፣ የሚል ጥያቄ ነው። ነስአሉላህ ለና ወለኩም ወሊጀሚዒ መርዷል ሙስሊሚን አሽፋ ወልዓፊያ። ለሶላት መቆም፣ ሶላትን ቆሞ መስገድ የሶላት መሰረት ነው። ነገር ግን። አልቅያሙ መዓል ቁድራ ነው የሚባለው አቅም ካለ ነው። መቆሙ የሶላት መሰረት ነው ካልቆሙ ሶላት ይበላሻል የሚባለው፣ ቆሞ መስገድ የማይችል ሰው ቁጭ ብሎ መስገድ፣ ቁጭ ብሎም የማይችል ሰው ጋደም ብሎ ተንጋሎ መስገድ ይችላል። ነቢያ ሶላቱ ወሰላም ዒምራን ብን ሑሰይን ለሚባል ሶሐቢ ቆመህ ስገድ፣ ካልቻልክ ቁጭ ብለህ ስገድ፣ ካልቻልክ በጎንህ ሆነህ ጋደም ብለህ ስገድ ብለዋል። ጥያቄው ላይ የተጠቀሰ ሁኔታ እዚህ ውስጥ የሚካተት ነው። በሽተኛ ህመም ያለበት ሰው ቆሞ ሲሰግድ ህመሙ የሚባባስበት ከሆነ አሊያ ደግሞ ማገገሚያ ጊዜው የሚራዘምበት ከሆነ አሊያ ደግሞ ሲቆም በጣም የሚቸገር ከሆነ ቁጭ ብሎ መስገድ ይችላል እና ኢማሙ ማሊክ ሌሎችም እንዳሉት። እንደዚሁ ደግሞ ህመም እያደመጡ የተሳቀቁ መስገዱ የሶላት አስኳል የሆነውን ሁሹዕን የሚያሳጣ ከሆነ ቁጭ ብሎ ልብን ሰብስቦ በሁሹዕ መስገዱም የተሻለ ይሆናል። ይህንንም የተለያዩ የፍቅህ ሊቃውንት በግልጽ ተናግረዋል። ሹዕ ከሶላት አላማዎች ግቦች መሃል አንዱ ነው። ሹዕ ማለት ልብ መሰብሰብ አካላት መረጋጋት ማለት ነው። የሰው ልጅ ጤንነቱ የተሟላ ባለመሆኑ ምክንያት ሲቆም ስጁድ ርኩዕ ሲያደርግ ሶላቱን ሳይሆን የሚያስበው ጤንነቱን ከሆነ የሚያስበው እጅግ በጣም የተቸገረ የተሰቃየ እንጂ ሩኩዕ ስጁድ ማድረግ መቆም መቀመጥ የማይችል ከሆነ ልቡን ሰብስቦ ቁጭ ብሎ መስገድ ይችላል። ይህን ማድረጉም የተሻለ ይሆናል። ሌላኛው ጥያቄ ነጃሳ በምናጥብበት ሰዓት የሚወርደው ውሃ ቢነካን ወይም ቢረጭብን ይነጅሳል ያብራሩልኝ ሲወርድ የሚፈሰው ውሃ የነጃሳው ከለርም ሆነ ሽታ የለውም የሚል ጥያቄ የሚታጠበው ነጃሳ ሚታይ ከሆነ መልክ ካለው አካል ቅርጽ ካለው እየታጠበ ሙሉ በሙሉ ሳይወገድ በፊት ወይም እስኪወገድ ድረስ የሚወርደው ውሃ ነጃሳ ነጃሳው ሚታይ የሚነካ ነገር እንኳ ባይሆን እቃውን የነጀሰው የሚታጠበውን ነገር የነጀሰው ነጃሳ ተወግዷል ብለን እርግጠኛ እስካልሆነን ድረስ እስከዛ ድረስ የሚፈሰው ውሃም ከነጃሳ የተገኘ ስለሆነ ነጃሳ ነው የሚሆነው። ነገር ግን ከለርም ሽታም ከሌለው ነጃሳውም ሄዷል ማለት ነው ተወግዷል ማለት ነው። አላሁማ ኢላ ነጃሳው ከለርም ሽታም የሌለው ሆኖ እየታጠበ አልጠራም ነጃሳው አልተወገደም ተብሎ የሚታመኑበት ሁኔታ ካለ። ሚወርደው ውሃም ነጃሳ ስለሚሆን ከነጃሳ ከራሱ እንደምን ጠነቀቀው እየታጠበ ካለው ነጃሳ የሚወጣ ውሃም ይነጅሳልና መጠንቀቁ ግዴታ ይሆናል። መረጨቱ ላይም ይሄ ነው የሚባለው፣ ተረጭቶ ልብስ ላይ፣ ሰውነት ላይ የሚታይ ከሆነ በእርግጠኝነት እንደተረጨ ከታወቀ ነጃሳ ነው። መታጠቡ፣ መጠንቀቁ ግዴታ ይሆናል። ሌላኛው ጥያቄ አያቴ ቀናትን የከፋፈለች ታሻርክ ነበረ። በተለይ ማክሰኞና ሮብ ሰውም አታናግርም ነበር። ለሷ ሷደቃ ማድረግ እችላለሁ የሚል ጥያቄ ይሄ ብዙ አላዋቂ ሰዎች በጀህልና ምክንያት ባለማወቅ ምክንያት የሚያጠፉት ጥፋትን ቀናትን ከፋፍሎ ኢባዳ ማድረግ የሆነ ቀን ላይ አልናገርም ከቤት አልወጣም ማለት ጃሂልያ ነቢያችን ሰለላሁ ዐለይሂ ወሰለም ተስላለች ተሰላለች ተብሎ ስለ አንዲት ሴት ሲነገራቸው ኢባዳ የሆነውን አጽድቀዋል ኢባዳ ያልሆነውን ውድቅ አድርገዋል። ስለዚህ ከዕለታት አንዱ ቀን ላይ ሰውን ሳያናግሩ መዋል ሳይቀመጡ ቆሞ መዋል፣ ፀሐይ ላይ የተንቃቁ መዋል፣ ከቀናቶች መሃል አንዱን ቀን ብቻ ነጥሎ የዒባዳ ቀን ነው ማለት ጅህልና ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዲን በሸሪዓ ለየት ያለ ክብር ያለው ጁሙአን ቀን እንኳን ምሽቱን በልዩ ዒባዳ ማሳለፍ፣ በሶላት ማሳለፍ፣ ለየት ባለ መልኩ የሰገዱ ማሳለፍ ተከልክሏል፣ ተጠልቷል። በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የጁሙአ ምሽትን ሐሙስ ምሽት ጁሙአ ላይ ይነጋበት ማለት ነው በዒባዳ መነጠል ለየት ያለ ሶላት መስገድ ለየት ያለ ኢባዳ ማድረግን ከልክለዋል። በተለመደ መልኩ ሌሊት የሚሰግድ ሰው ይሰግዳል መስገድ ይችላል። ሐሙስ ማታ ከመሆኑ አንፃር ሶላት አለ ነቢይ ማብዛት የሚፈልግ ሰው ሱናውን በጠበቀ መልኩ በግሉ ሶላት አለ ነቢይ ቢያደርግ ችግር የለውም። ነገር ግን ብዙ ሰዎች ጋር እንደሚታየው ሐሙስ ምሽት ለየት ባለ መልኩ ምግብ ደግሶ ለየት ባለ መልኩ ጣን እያጨሱ ተሰብስቦ ጫት እየቃሙ በጋራ ሶላት ያሉ ማሳለፍ ተከልክሏል። ኢባዳው በመሰረቱ የተፈቀደ ቢሆንም ለየት ባለ መልኩ ማከናወኑ ክልክል ያደርገዋል ቢዳ ያደርገዋል ሮበን ማክሰኞን ቅዳሜን ለየት ባለመልኩ በዒባዳ በዱዓ እናሳልፋለን የሚሉ ሰዎች ቀኑን ለይተው ያከበሩ ነው። አንድን ነገር ለይቶ ለማክበር ራሱን የቻለ ደሊል ያስፈልገዋል። ቃናቶችንም ከአላህ ነጥቀው ለመኽሉቆች የሚሰጡበት ሁኔታ አለ። ማክሰኞ የሰይዱና እገሌ ነው፣ ቅዳሜ የሰይዱና እገሌ ነው፣ ሐሙስ የነቢ ነው፣ ሰኞ የገሌ ነው ወይም የገሊት ነው ሚሉበት ሁኔታ በዚህ ቀን ከቤት አልወጣም ሰው አላናግርም ሚሉበት ከዚህ ሁሉ አልፈው ሄደው ቀኑ የእሱ ነው የሚባለውን ወሊ ወይም ሼክ የሚለምኑበት ሁኔታም አለ። የገሌ ቀን ነው ዛሬ ጤና ስጡኝ ገንዘብ ስጡኝ የሚሉበት ሁኔታ አለና ይሄ ከልክ ያለፈ ጅህልና ነው። የአላህን ሐቅ ለሌሎች መስጠትም ለመክሉቆች ለፍጡራን የሌላቸውን ደረጃ መስጠትም፣ አንድ ሰው ይህን የሚያደርገው ከማወቁ ጋር ከሆነ ማስረጃ ደርሶት ማስረጃ ማግኘት የሚችሉበት ሁኔታ ላይ ከመሆኑ ጋር ከሆነ አባትነቴ ሲያደርጉ ስላየሁኝ ብሎ እምቢ ብሎ ከሆነ የሚያደርገው፣ ይሄን የሚያደርግ ሰው በዚህ ድርጊቱ ውስጥ ግልጽ የሆነ ሽርክና ኩፍር ከነበረ ሽርክና ኩፍር እንደሆነም ተነግሮት እምቢ ብሎ ካደረገ ዱዓም፣ ሰደቃ ምንም አይጠቅም፣ እስትግፋርም አይደረግለትም። ይሄን የሚያደርገው ሽርክ መሆኑን ሳያውቅ ማስረጃ ሳይደርሰው ከነበረ አሊያ ደግሞ የሚደረገው ድርጊት ቢድዓ እንጂ ሽርክ ደረጃ ካልደረሰ ይሄ ወንጀል ነው፣ ቢድዓ ነው፣ ኩፍር ደረጃ ያልደረሰ ጥፋት ነው። እስትግፋርም ዱዓም ሰደቃም ይደረጋል፣ ችግር አይኖርም። ስለዚህ ማስረጃ ደርሰዋት ጥፋት እንደሆነ ከማወቅ ዋጋ ከነበረ ይህ የምታደርገው ዱዓም እስትግፋርም ሰደቃም አይደረግም። ምንም አይነት ማስረጃ ካልደረሳት ማስረጃ የምታገኝበትም እድል ካልነበረ አካባቢው ላይ ዒልም ከሌለ የሚያስተምር ከሌለ ዳዕዋ ካልደረሰ በጥቅሉ እስልምና ላይ ከነበረችና ሶላት ከሰገደች የአላህን ብቸኝነት ካመነች ይሄ የምታደርገው ነገር ከዚህ አይጋጭም ብላ በማመን በመገመት ከሆነ ያደረገችው ሰደቃ ቢደረግ እስትግፋር ቢደረግ ችግር አይኖረውም። الله تبارك وتعالى وما كنا معذبين حتى نبعث رسولا ብሏል ወመን ዩሻቅቅ ረሱለ ሚን ባዕድ ማ ተበየነ ለሁልሁዳ ወየተቢዕ ገይረ ሰቢል ሙእሚኒን ንወል ማ ተወላ ተወላ ወኑስሊ ጃሃንም ለአ ላያ ብሏል። ሰዎችን ማስረጃ ሳይደርሳቸው አስጠንቃቂ መልእክተኛ ሳይደርሳቸው በፊት አንቀጣም ብሏል። ሐቅ ግልጽ ከሆነለት በኋላ መልእክተኛውን የተጻረረ እሳት እናስገባዋለን ብሏል። ሐቁ ግልጽ ሳይሆንለት የተጻረረ ሸሪዓ ማይፈቅደውን ነገር ያደረገና እያወቀ በእንቢተኝነት ያደረገ አንድ አይደለም አላህ ዘንድ። ሌላኛው ጥያቄ እኛ አረብ ሀገር ሆነን የተለያዩ የሱና ትምህርቶችን እየተማረን ነው። ቤተሰቦቻችን ግን ያሻርጋሉ፣ ስለማያውቁ አሁን ላይ እየመከርናቸው ሽርክ ትተዋል። ነገር ግን ከሙሽሪክ የተወለደ ሰው ራሱ ሙሽሪክ ነው የሚል መሐበራ ሰማሁ። ሸሃዳ ማድረግ አለበት ያለዚያ ሙስሊም አይባልም አለኝ። ለእኔ ግራ ገባኝ። እንዴት ሙሽሪክ እንባላለን እኛ ሽርክና ቢድዓን ለይተን

ተሳስቶ ከማሳሳት ያለ እውቀት አላህ ላይ ዲን ላይ ከመናገር አላህ ይጠብቀን። ነቢ አስላት ሰላም ጦር ሜዳ ላይ የሙሽሪኮችን የካፍሮችን ሕፃን ልጆቻቸውን አትግደሉ ሲሏቸው ሶሓቦች ሙሽሪኮችን ካፍሮችን ራሳቸውን እየተዋጋን እየተጋደለን ልጆቻቸውን እንዴት አንገድልም ብለው ሲጠይቋቸው እናንተስ ቢሆን የሙሽሪኮች ልጆች ያልነበራችሁም እንዴ ብለዋቸው ሰው ልጅ ሌላው ባጠፋው አንዱ አይጠየቅም። ላ ተዚሮ ዋዜሮቱን ውጅረ ኡኽራ ተብሏል። በመሰረቱ ራሱን ወደ እስላም የሚያስተጋ በአላህ የሚያምን በአኼራ ሚያምን በቁርአን በሐዲስ የሚያምን ሰው ከቁራን ከሐዲስ የሚያወጣን ነገር አውቆ ሆም ብሎ እስካላደረገ ድረስ ምሽሪክ አይባል። የሽርክ የኩፍር ተግባር ፈጽሟል የተባለ ሰው በሙሉም ያለምንም ቅድመ ሁኔታ ምሽሪክ ሆኗል አይባል። ድርጊቱ ሽርክ ነው ኩፍር ነው ማለት አንድ ነገር ነው። የሽርክን የኩፍርን ድርጊት የፈጸመን ሰው ሁሉ በኩፍርና በሽርክ መፈረጅ ሌላ ነገር። በተለያዩ ሐዲሶች እንደምንረዳው በነቢ ዘመኑ እንኳ አንዳንድ ያከፍራ ሊባል የሚችልን ድርጊት የፈጸሙ ሰዎች ተገኝተዋል፣ ግን ሙሽርኮች ካፍሮች አልተባሉም። ካፍሮችን ዲን ላይ ነቢዩ ሰሓቦች ላይ ማገዝ ሊያስብል የሚችልን የሚችልን ስራ የሰሩ ግለሰቦች ተገኝተዋል፣ ግን ሙሽሪክ ካፍር አልተባልም። ሌሎችም እምነቱ ድርጊቱ ኩፍር ነው ሽርክ ነው የሚባልን ስተተሳሳቱ ሰዎች ነገር ግን እንደ ሸሪዓ ካፍር ናቸው ሙሽርክ ናቸው ያልተባሉባቸው ሁኔታዎች አሉ። በተለያዩ ወሶይ ሐዲሶች የተነገሩ አይ ሶሐቦች የኋላ ላይ ሸሃዳ ስለያዙ ነው። እናንተ ሸሃዳ ለያዛችሁ፣ ሙሽርክነታቸው የተረጋገጠ በመሆናቸው ሸሃዳ ይዘዋል። በመሰረቱ ሙስሊም የሆኑ ሰዎች የሽርክ ተግባር ላይ በመውደቃቸው ብቻ እነሱም ሙሽሪኮች ናቸውና ከነሱ የተወለዱ ሙሽሪኮች ናቸው ማለት ፈጽሞ አይቻልም። ቢያንስ እንኳን ልጆቻቸው ዲንን አውቀዋል ሱናን ተውሂድን እየተከተሉ ነው ወደ ተውሂድ ወደ ዲን ስትገቡ እንደ አዲስ ሸሃዳ አልያዛችሁም እና እንደገና ሸሃዳ ያዙ ጋብቻችሁን አፍርሱ ልጆቻችሁም ትክክለኛ ልጆች አይደሉም ያሉ የሚያወሩ ሰዎች አሉ። አረ እንደው ለአኺራ የሚያስብ ሰው የሚሰማው ነገር ዲኑን ሊያበላሽበት አኺራውን ሊያበላሽበት ግራ ሊያጋባው እንደሚችል በማወቅ ሚያደምጠውን ይምረት ለአኺራው የሚጨነቅ ሰው የተናገረን የጩኸን ሁሉ ከመስማት ጥንቃቄ አድርግ የመረጠን እንስማ የሙሽሪኮች ልጆች ስለሆናችሁ አስሉ ሙሽሪክ የሆነ ሰው ራሱ ሙሽሪክ ነው የሚለው ተናጋሪ የሱ ቤተሰቦች ማን ናቸው ምን አይነት ሰዎች ናቸው? ወይስ እሱ እንደ አዲስ ሻሃዳ ይዞ ነው? በምንስ ነው የእሱ ቤተሰቦች የከፈሩት? ሙሽሪክ ናቸው፣ ካፍር ናቸው ሲባል መስፈርቱ ተሟልቶ ነው። ከቶበተ ከተመለሰ አንድ ሰው በምንድን ነው አንድ ሰው ሙስልም ሆነው? ከዛስ በፊት ሙስልምነቱ የሚታወቅ ሙስልም ነኝ የሚል ሰው በምንድነው? መቼ ነው የሚከፍረው? ብዙ መታያት መጠናት ያለባቸው ነገሮች አሉ። እንዲሁ ሚንበር ላይ ወጥቶ ወንበር ላይ ወጥቶ ከመናገር ብይን ከመስጠት በፊት ሙስልምነቱ የተረጋገጠ በጥርጣሬ ከስልምና አይወጣም፣ ሙሽሪክ አይባልም። የሽርክን የኩፍርን ድርጊት የፈጸመ በሙሉ ያለ ቅድመ ሁኔታ ምሽርክ አይባልም። ሽርክ መሆኑን ያውቃል፣ አስቦ ፈልጎ ነው ያለው። በጀህልና ዑዝር ይሰጠዋል አይሰጠውም ብዙ የሚታዩ ነገሮች አሉ። እንዲሁ አፈነ ከፍቶ ማውራት የሚቀለውን ያክል መዘዙ አላህ ዘንድ ቀላል አይሆንም ወተህሰቡነሁ ሀይነን ወሁ ዐንደ አላህ ዐዚም እናንተ እንደ ቀላል አድርጋችሁ ትገምቱታላችሁ። ነገር ግን እሱ አላህ ዘንድ በጣም ከባድ ነው ብሏል አላህ ተባረከ ወተዓላ ሰዎች ላይ ያለ እውቀት ፍርድ መስጠት ሰዎችን ከእስላም ማስወጣት ከሱና ማስወጣት ሀዋን ስሜትን ተከተለን አሊያ ደግሞ ከልክ ባለፈ ድፍረት ዝም ብለን እንናገር አይገባም። አፋችንን ያለ በቂ እውቀት ያለ እርግጠኝነት እንዳንከፍተው ነው። አላህ ተባረክ ወተዓላ ሁለት በሮችን የገጠመለት ጥርሶችን፣ ከንፈሮች ወላ ተቅፉ ማ ሌይሰ ለከ ቢሂ ዒልም ማናውቀውን ነገር እንዳንከተል እንዳንናገር አላህ ተባረክ ወተዓላ አስጠንቅቆናል። አላህ ሐራም ካደረጋቸው ነገሮች ሁሉ ከባዱ አላህ ላይ ያለ እውቀት መናገር እንደሆነ የሚያሳይ የቁርአን አንቀጽም አውርዷል። አንድ ሰው በአንዲት ንግግር ምክንያት ከምስራቅ እስከ ምዕራብ የሚያክር ርቀት ያለው የጀሀነም ቁልቁለት ላይ ሊደፋል ሊወረወር ይችላል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሳያረጋግጥ ሳያጣራ በሚናገረው ንግግር ምክንያት ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወላሂ አላህ እገሌን አይምረውም ብሎ አንድ ሰው ተናገረ። አላህ ተባረከ ወተዓላ ማነው እኔ ላይ ራሱን ሚሾም በእኔ ምሎ አላህ እገሌን አይምረውም የሚለው መማር አለመማር የሰዎችን ፍፃሜ መጨረሻቸውን ማወቅ መወሰን የኔ ስልጣን ነው የኔ ስራ ነው። እንግዲያውስ ወላሂ አላህ እገሌን አይምረውም ያልከው ሰው ሆይ አይምረውም ያልከውን ሰው ምሬዋለው የአንተን ግን ስራህን እበላሽብሃለው አለ አላህ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ስለዚህ ዝም ብለው የሚናገሩ ሰዎች አላህን ሊፈሩ ጥንቃቄ ሊያደርጉ የሰዎች የአኼራ ማንነት ምንነት ላይ ውሳኔ ከመስጠታቸው በፊት የጀሀነም ሲራጥ ላይ ቆመው ያወሩ እንዳለ ሊያስቡ ሙሽሪክ ካፍር ያልሆነን ሰው ካፍር ሙሽሪክ ያለ ቃልዋ ወደ ሰማይ እንደምትወጣ የተባለው አካል ሙሽሪክ ካፍር ሆኖ ካልተገኘ ወደ ራሱ ወደ ባዩ እንደሚመለስ ጠንቅቆ ማወቅ እኛ ሰዎችን ከእስላም ማስወጣት ሳይሆን አላማችን በተቻለን ያክል በግልጽ ከስላም መውጣታቸው እስካልተረጋገጠ ድረስ እስላም ውስጥ ማቆየት እንደሆነ እኛ ግዴታ ልናውቅ ልንረዳ ይገባናል። አድማጮችም ትምህርት የሚፈልጉ ሰዎችም የተናገረን ሁሉ ለስሙ ቃለላህ ቃለ ረሱሉላህ ያለን ሁሉ ያልተገነዘበውን ያልተረዳውን እንዲሁ አረብኛ ስላነበበ ያሁም ደግሞ አረብኛውን እየሰባበረ ክታብ ይዞ ስለተናገረ ብቻ ከመስማት ልንጠነቀቅ ይገባናል። ቢባል እንኳ ሙሽርክነታቸው የተረጋገጠ ወላጆች ልጆች ናቸው ቢባል እንኳ አንድ ሰው ሐቅን አውቆ ሽርክን አውቆ ክፍርን አውቆ ከዛ ወጥተው ሶላት ሲሰግድ የመጀመሪያው የሚሰግደው ሶላት ውስጥ ሸሃደተይን ስላለ ሙስሊም ይሆናል። እንደ አዲስ ሸሃዳ ይዞ ወደ እስላም መግባት አለበት የሚባለውም በትክክል የሚያከፍር ነገር ማድረጉ ከእስላም የሚያወጣን ነገር ማድረጉ የተረጋገጠ ግለሰብ በሚሆንበት ጊዜ ነው። ስለዚህ ሁሌ መደናገር እንዳይኖር የተክፊር ስሜት ያላቸው የኸዋሪጅ ስሜት ያላቸው ሰዎችን ማወቅና ማራቅ መጠንቀቅ ያስፈልጋል። አላህ ተባረክ ተዓላ ከመፈተን ከመፈተን ያለ እውቀት ከመናገር ተደናግሮ ከማደናገር ይጠብቀን። ሌላኛው ጥያቄ ስራዬን ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል ስራዬን ሁሉ ለሰው ብዬ እንድሰራና የሰውን አድናቆት እንድፈልግ ያደርገኛል ይህኔም ሽርክ ላይ የወደኩ ስለሚመስለኝ ላለመስራት ወደኋላ እላለሁ ይህንን ነገር ለማቆም ምን ማድረግ አለብኝ ምክር እፈልጋለሁ የሚል ጥያቄ ይሄ የሸይጣን ሴራ በመሰረቱ መልካም ስራ በሙሉ መሰራት ያለበት ለአላህ ብቻ ነው ወንጀል ሁሉ መተው ያለበት አላህን ለማክበር እና ከቅጣቱ ለመዳን ነው ብሎ ማሰብ ካለ ውስጥ ላይ ከዚያ በኋላ እያንዳንዱን መልካም ስራ ሲጀምሩት ለአላህ ብለው ከሆነ የሚጀምሩት ከዚያ በኋላ ልብ ውስጥ መጥፎ ስሜቶች ቢፈጠሩም ንያ ሊቀያየር ቢሞክርም ይሄን እስካልወደዱትና እስከታገሉት ድረስ እስከጠሉት ድረስ ምንም ችግር የለው። ራሱን የቻለ የጂሃድ አይነትም ጭምር ነው። ንያ ሊበላሽ ባለ ቁጥር መልሶ ወደ አላህ ማምጣት፣ ሸይጣንን ማሳፈር። የሰው ልጆች ምን ያደርጉልኛል? ሶላት እየሰገድ ቁራን እየቀራው ከዙሪያ ያሉት ሰዎችም ይሁኑ ድንጋዮችም ይሁኑ እንስሳቶችም ይሁኑ ለኔ አንድ ናቸው። አሳምሬ ብሰራ ጀዛ የሚሰጠኝ የሚመነደኝ አላህ ነው። ባበላሽ የሚቀጣኝ አላህ ነው። ስለዚህ ለሰው ብዬ ለምን ጨምራለሁ? ለምን ቀንሳለሁ? ልንል ከነፍስያ ጋር ሁሌ ልንታገል ይገባል። ለሰው ብዬ ነው የምሰራው እያሻረኩ ነው ብዬ ወደ ኋላ እላለሁ። ይህ ይሄ ሸይጣን የሚፈልገውን ነገር እንዲያገኝ ማድረግ ነው። መተው የለበትም። ሶላቱን የጀመርኩት ለአላህ ብዬ ነው። ለአላህ ብዬ እሰግዳለሁ። አሳመርኩ ከሰው ስላየኝ የሚል ስሜቱን ውስጣችን ላይ ቢፈጠር እሰይ፣ እኔ ለአላህ ነው የምሰግደው፣ ሰው የራሱ ጉዳይ የሚል መልስ በውስጥ እየተሰጠ እንኳን አስረዘምኩት፣ አሁንም አስረዝመዋለሁ፣ ለአላህ ነው እኔ የምሰግደው መባል አለበት። በዚህ መልኩ ሸይጣንን ተስፋ ማስቆረጥ እንጂ ተስፋ ቆርጦ በመሰረቱ ጠቃሚነቱ ዒባዳነቱ የታመነበትን ከይር ሥራ ማቆም አይደለም። መፍትሄ የሚሆን ወከዛልክ ዱዓ ማብዛት፣ አላህ ኢኽላስ እንዲሰጠን ከሪያ ከሱምዓ እንዲጠብቀን አዘውትሮ መለመን፣ በተቻለ ያክል መደበቅ የሚቻል ዒባዳዎችን። እየተደበቁ ከሰው አይን እየራቁ ማድረግ ትልቅ መፍትሄ ነው። ሱና ሶላቶችን ቤት መስገድ፣ ሱና ጾሞችን ለሰው ሳያሳውቁ መጾም፣ መስጠት የሚፈልጉትን ሰደቃ ሰው ሳያይ መስጠት፣ ቁራን ሲቀሩ ሰወር ብሎ ሰው የሌለበት ቦታ ላይ ሆኖ መቅራት መፍትሄነው በይፋ ለማድረግ ሰው ባለበት ቦታምኳ ለማድረግ ከተገደዱ መጀመሪያ ስራውን ሊሰሩ ሲሉ ንያን ማስተካከል ስሜት ውስጥ ላይ ቢኖርም ያን መቋቋምና ማሸነፍ ሰው ምን ያደርግልኛል? ቁርአን ሲቀራ ወይም ስትቀራ ድምጹ ያምራል ቢሉኝ፣ ሶላት ሲሰገድ አሰጋገዱ ያምራል ቢሉኝ፣ ሶላቴ ባያምራቸውና ቢያጣጥሉኝ ምንም ሊጠቅሙኝ ምንም ሊጎዱኝ አይችሉም። የሚጠቅሙም የሚጎዳውም አላህ ብቻ ነው። ይሄን አውቆ ወደ ኢባዳው መግባት፣ ኢባዳው እስከገቡ በኋላ ንያ ድጋሜ ቢበላሽ ታግሎ መመለስ፣ ጂሃድ ማድረግ፣ ይሄ በራሱ አጅር ያስገኛል። አላህ ተባረከ ወተዓላ ለሁላችንም እክላሱን ይስተን ነአላኩልሽን ቀዲር። ሌላኛው ጥያቄ አንድ ሰው ለተወሰኑ ሰዎች ከብት ወይም ወይፈን ለማረድ ነድር ገብቶ ነበረ። ነገር ግን ከሌላ ሰው በጋራ እንረድና ግማሽ ግማሽ እንካፈል ብሎ ከሰው ጋር አርዶ ግማሹን ግማሹን ነድር ለተገባላቸው ሰዎች አደረገው። ሙሉ ባለማረዱ ነድሩ እንዴት ይታያል? እንደገና ለብቻው ማረድ አለበት? ግማሹን ለነሱ ነድር ነይቶ ነበረ ያረደው ያብራሩልኝ፣ የሚል ነው። ሙሉ በሬ ላርድ ብሎ የተሳለ ሰው ሙሉ ማረድ አለበት። ግማሹ ሙሉን አይተካም። ስለዚህ ሙሉ በሬ ብሎ ከነበረ የተሳለው እንደገና ሙሉ በሬ ማረድ ይጠበቅበታል። ስዕለት የተሳለ ሰው ስሙን ጠርቶ የተሳለውን ነገር እራሱን ነው መሙላት ያለበት። ሌላኛው ጥያቄ በጦሩ ምክንያት እህቴ ተገድላለች። እናም ቀብር ቦታ ሄደው ለመቅበር አስቸጋሪ ስለነበረ ከመኖሪያ ቤት በረንዳው ላይ ቀበሯት። አሁን ሲረጋጋ አውጥተው መቅበሪያ ቦታ ወስደው ቢቀብሯት ችግር አለው? ምክንያቱም ቤተሰብ በጣም እየተረበሹ ስለሆነ ነው። ጀዛኩሙላህ ኸይር የሚን አላህ ተባረከ ወተዓላ ይዘንላት ቤቷ አንጀነት ያደርገው ለቤተሰቦቿም የተሟላ ሶብር እና ምንዳ ይስጣቸው። የሰው ልጅ ሲሞት ራሱን የቻለ ለመቃብር የተከለለ የተወሰነ ቦታ ላይ ነው መቀበሪያ አለበት ቤት ውስጥ ደጅ ላይ ለመቃብር ያልተከለለ ቦታ ላይ መቅበር አይፈቀድም። ኋላ ላይ መቃብርነቱ ተረስቶ ክብሩ እንዲነካ ምክንያት ሊሆን የሚችል ነገር ሊፈጠር ይችላል። እንደዚሁ ደግሞ የመቃብር ቦታ ላይ ተለይቶ ከታወቀ ሰዎች ዚያራ እያደረጉ የሚያደርጉለት ዱዓ ሊቀር ይችላል። ሌሎችም የተለያዩ ጉዳቶች ስላሉት የሞተ ሰው በተቻለ ያክል የመቃብር ስፍራ ላይ የታወቀ ቦታ ላይ ነው መቀበር ያለበት። ይህ ሳይሆን ቀርቶ ለየት ያለ ቦታ ላይ የተቀበረ ሰው ወጥቶ ወደዛ መሄድ አለበት። ስለዚህ አሁን ላይ ከተቻለ አውጥቶ ወደ መቃብር ቦታ ወስዶ መቅበሩ የሚቻልና የሚደገፍ ተግባር። አላህ ተባረክ ተዓላ ሀገራችንን ሰላም ያደርግልን፣ የመጣውንም በላ እሱ ይመልስልን። ሌላኛው ጥያቄ በእኛ አካባቢ ሰው ሲሞት ሶስት ቀን አቆይተው ነው የሚቀብሩት። ለምሳሌ ሮብ ማታ ቢሞት ጁሙዓ ይቀብሩታል። እናም የጁሙዓን በረካ አገኘ ይላሉ። ይህስ አባባል ትክክል ነውን? ጁምዓ የሞተ ሰው የተለየ ነገር አለውን? ያብራሩልን የሚል ጥያቄ ነው። ነቢያችን ዐለይሂ ሶላቱ ወሰላም ቡኻሪና ሙስሊም በዘገቡት ሐዲት አስሪዑ ቢል ጀናዛ ፈኢን ተኩ ሷሊሐተን ፈኸይሩን ቱቀድሙነሃ ወኢን የኩ ሲዋ ዛሊከ ፈሸሩን ተጠዑነሁ ዐን ሪቃቢኩም ብላ ጀናዛን ፈጥናችሁ ሸኙ፣ ቅበሩ መዋችሁ። መልካም ሰው ከሆነ ወደ ኸይር ወደ መልካም ነገር ነው ፈጥናችሁ የምትወስዱት አኼራ አላህ ያዘጋጀለትን እንዲያገኝ የምታደርጉት መጥፎም ሰው ከነበረ ደግሞ ከትከሻችሁ ላይ ከቤታችሁ ላይ ቶሎ ትገላገሉታላችሁ፣ ብለዋል። ስለዚህ ሰው መሞቱ እንደተረጋገጠ ፈጥኖ መቅበር ሱናና ተወዳጅ ነው። በማታ እንኳ ቢሞት ማታ ላይ መቅበር ሱናና ተወዳጅ ነው። ስለዚህ አንድ ቀን ሁለት ቀን ማዘግየቱ አስገዳጅ ሁኔታዎች ከሌሉ በስተቀር በወንጀል ድርጊት ሞቶ ይጣራ ተብሎ እስካልተባለ፣ አሊያ ደግሞ ያሉበት ቦታ ላይ በጭራሽ መቅበር ማይቻል ሆነው ሌላ ቦታ ወስዶ ለመቅበር ከተገደዱ ለመቅበር የሚያስከፍሉ ሀገራት ላይ የሞተ ሰው የሚከፈል ስለሌለ መቆየት ካልተገደዱ እና መሰል የሆኑ ምክንያቶች ከሌሉ በስተቀር አውሎ ማሳደር ማዘግየት አይገባም። ከዚህ አልፎ ደግሞ የሚያዘገዩት በጅምዓ በማክሰኞ ወዘተ ለመቅበር ብለው ከሆነ ይሄ ቢድዓ ነው። የሰው ልጅ ምን ሲሰራ ኖሮ በምን ሁኔታ ሞተ እንጂ የሚባለው በምን ቀን ሞተ አይደለም የሚባለው እገሌ በሚባል ቀን የሞተ ከቀብር ቅጣት ነጻ ይወጣል፣ የጀነት ይሆናል፣ ኢላ ገይሪ ዛሊክ የሚባሉ ነገሮች በሙሉ ትክክለኛ ያልሆኑ አባባሎች ናቸው። በዚህ ዙሪያ የሚነገሩ አሐዲቶችም አብዛኞቹ ደዒፎች ናቸው። ጁሙአ ቀን መሞት የኻቲማ ማማር ነው የሚል ሐዲስ አለ። ይሄንንም በርካታ ዑለሞች ደዒፍ ብለውታል። አንዳንዶች ሰሒሕ ያሉበት ሁኔታ አለ። እንደው በቀኑ ከመሞት አንጻር ነው እንጂ ሐሙስን ጁሙአን እንጠብቃችሁ ቅበሩ የሚል አይደለም። ይሄም ሐዲስ ቢሆን ኢማም መሪ ቀድሞ አንኳክተው ጀነትን የሚያስከፍቱ ህዝባቸውን አስከትለው የሚገቡ ሰው ናቸው። በሰኞ ቀን የሞቱት ኢማን ላይ እስላም ላይ መልካም ስራና ጽናት ላይ የሞተ ሰው በተኛውም ቀን ይሞት የአላህ ረህመት ተስፋ ይደረግለታል። በወንጀል በሸር፣ በኩፍር በቢድዓ አላህን በማስቆጣት ላይ ኖሮ የሞተ ሰው ደግሞ የአኺራ ቅጣት ይሰጋለታል፣ የሞተው በተኛውም ቀን ቢሆን። ስለዚህ የሚታየው ምን ሰርቶ በምን ሁኔታ ላይ ሞተ እንጂ በምን ቀን ላይ ሞተ አይደለም። ቤተኛውም ቀን ይሞት የሰው ልጅ አኺራ ላይ ከመጠየቅ ቅብር ላይ ከመፈተን አይድንም። የሰሩት ያለው ስራ ስህተት ነው። ሰው እንደሞተ ፈጥኖ እንዲቀበር ነቢዩ አዘዋል። ቡሃሪ ሙስልም በዘገቡት ትክክለኛ ሀዲስ ፈጥናችሁ ቅብሩ ብለዋል። እንደዚሁ ደግሞ ከቅብር ፈተና የሚድን ሰው ቢኖር ሰዕድ ይድን ነበር ብለዋል። ሲሞት የአላህ አርሽ የተንቀጠቀጠ ለሱሃባ ቅብር ላይ የሚገጥሙ ድንጋጤዎች ፈተናዎች ለሱ እንኳ እንዳልቀሩ ነቢያተ ሰላት ሰላም ተናግረዋል። በመልካም ስራ መዘጋጀት እንጂ እድልን ቀንን መጠበቅ አይደለም። ሌላኛው ጥያቄ እህቴ ከአስር ዓመት በፊት አግብታ ተፈታለች። ማህሯም 1500 ብር ነበረ። አሁን ላይ ለማግባት ፈልጋ ነበረ። ማህሯ እንዴት መሆን አለበት? ከቀድሞው ማህር ጋር ግንኙነት ይኖረዋልን? ምንም ግንኙነት የለውም። እሷ ቤተሰቦቿ የሚያገባ ሰው የተስማሙበትን ማህር መክፈል መጠየቅ ይቻላል። በሽሪያችን ከዚህ በታች ማህር አትስጡ፣ ከዚህ በላይም አትስጡ፣ የማትቀበሉ አልተባለም። የሚያገባው ሰው አቅሙን አውቆ የተጠየቀውን ነገር ፈቃደኛ ሆኖ ከሰጠ ምንም ችግር የለም። ነገር ግን በጣም እንዳይበዛ ሸሪዓችን መክሯል። ከጋብቻዎች ሁሉ የተባረከ ጋብቻ ማህሩ ጣጣው ቀላል የሆነ ጋብቻ ነው ተብሏል። ስለዚህ ሁለቱ እሷና የእሷ ቤተሰቦች ከሚያገባው አካል ጋር የተስማሙበትን ማህር መክፈል ይቻላል። ድሮ ሺ 500 ስለነበር የተከፈለው አሁን ከዛ ማለፍ የለበትም አሊያ ደግሞ እሱን ለመካስ በብዙ እጥፍ የሚበልጥ መሆን አለበት አይባልም። እንደ አዲስ ተጋቢ በጊዜው በተስማሙበት ማህር ማድረግ ይቻላል። ሀደ ወላሁ አለም ነዛሪ። በዚ እናበቃለን። ወሰላሙ አለይኩም ረሕመቱላ ወበረካቱ